ኢትዮጵያ ነኝ እንግዲህ ብዬ ያነጋገርኳት ከኢትዮጵያ፣ ልጆችሽም አምጪ፣ ልጆችሽም አምጪ፣ ታች የሚጫወቱበት ቦታ አለ እዛ ታች ይጫወታሉ ብላኝ ሆነች። እኔ ግን ልውሰድ አልውሰድ ያልኩኝ ሁለት ልብ ጉልበት ስራ መናቅ ጥሩ አይደለም። ስራ ማንኛውም ስራ ያስከብራል። ስራ በጣም አሪፍ ነው። የሁሉም ሰው ትምህርት የሚሆነውን የተናገረችው ስራ ክብር አለበት። በፊት መደም ነበርኩኝ፣ መደም ነበርኩ። አሁን ግን ወደ ሰራተኝነት፣ ወደ ሸቃልነት ተመልሼ ሞከ የምሰየኑ ልጅም እንግዲህ ሸፍጣለሁ። ዛሬ ነው ስራ የምጀምረው ብላለች። እንግዲህ፣ ይህ ቪዲዮ የተለቀቀች ትናንትና ነው። ዛሬ ቢል ስራ ትጀምራለች ማለት ነው። ጀምራለች ስራ የማግኘት ያለሆኑ ብዙዎቻችሁም የተጨናነቃችሁ አላችሁ። በውስጥ መስመርም ደግሞ የምትሉልኝም አላችሁ። አንዳንዴ ደግሞ በእንቅልፍ ራሱ ተኝቼ ተነሽና ቪዲዮ ስሪ የምትሉኝም አላችሁ። አንሰራም ብዬሽ ተነሽ እያላችሁኝም አላችሁ። ደከ መንስ ነገ እሰራለሁ ተነሽ እያላችሁ እናንተ ያው እሱ የሚሰራው ስራ ሴት የሚሰራው ስራ የምሰራው ስራ ተናዳችሁ የሚልበት ሰነዴ ብላችሁ ይችላችሁ የምትቀሰቅሱኝ የምታንቅልቅልኝ ማለች። ያው ጭንቅላቴ ተበጥብጠዋል አለች። አንድ ደግሞ የምነግራችሁ ነገር አለ ማለት ነው። ሲቀጥል ደግሞ እንግዲህ ስራዬን ዛሬ ጀምረዋለሁ አለች። እንግዲህ ስራውንም ስጀምር ያሳያችኋለሁ ብላለች። እንግዲህ እናያለን ማለት ነው። ልጆችሽም በዛ ላይ አፍያ ያደርጋቸው። ሱመያ ንግስቷ፣ የብዙ ሰው ትምህርት ነው የምትሰጪ፣ የብዙ ሰው ጠንካርነት ነው የምትሰጪው ማለት ነው። ብዙ ሰው እንደሚጠነክርበት ተስፋ እንደማይቆርጥበት ብዙ ነገር እያስተማርሽን ነው እና መሰግነሽለን በዚህ አይነት ማለት ነው። አላ ደግሞ ጎንሽ ይሁን አላ ደግሞ ይጠብቅሽ። ልጆቹ ለልጆች ይዘው መከራተት ባህር ባህር መሄድ በጣም ከባድ ነው፣ እውነት በጣም ነው የሚያመው። የሴ ልጅ ደግሞ በተለይ የሴ ልጅ በጣም ከባድ ነው። ማንም የላኝ ማለች እዚ ጋ። በፊት እዛኛው ቦታ ማቃቸው ነበር፣ እዚ ጋ ግን ፎቅ ላይ ያማውቀው ስል ያው እንደዚህ የምግባባው ሰው የለም፣ ማንም እንትን የሚለው ሰው የለም። አለች ብቻ ዬ ነኝ አለች እና ብቻ አይጠብቅሽ ያው ሁሉም የሰው ሀገር ከወጣ እኮ ማንም ከቤተሰቡ የሚኖር የለ ማንም የለም። ሁሉም ለብቻ ብቻው ነው ያለው እንጂ ማንም የሚገናኝ ሰው የለም። እና ሱመያ የንግስቴ አይዞሽ ልጆችሽን ያለ አይጠብቅልሽ ያለ ምንም አይበላሽ ምናምን ያለ አላካንቺ ጋር ይሆን ማለት ነው። ሲሄድ ግን ይሄን ካየው ቢዲዮ ማለት ነው ልጅህን እንደዚህ ላማቴ ተንከራተተች ልጆችህን እንደዚህ ያደረገች አንተ ሶስተኛ ሚስት አማረህ ማለት ነው። ሶስተኛ ሚስት አማረህ ማለት ነው። አንተ ግን ለመሆኑ ሙስሊም ነህ ወይስ ክርስቲያን ነህ? ሙስሊም ነህ ወይስ ክርስቲያን ነህ? ቤዛ እኮ ክርስቲያን ናት። አይደለም እንዴ? ተስዋጋ ቪዲዮ ምሰራ ቤዛ ክርስቲያን ናት። ተስዋጋ ቪዲዮ ምሰራ ማለት ነው። እና አንተ ሙስሊም ነህ ወይስ ክርስቲያን ነህ? ምንድነህ አንተ እስቲ ተናገር። ሃይማኖት እራሱ እኮ አልተረጋገጠም ማለት ነው። ሃይማኖት እራሱ አልተረጋገጠም። በሁለት ነው እንደምትበላው ምንድነው አንተ? በነገራችን ላይ ሀዩ እራሱ ሙሉ ቀሚስ ሲለብስ አላየሁት። እጇ ሁሉም ባዶ ነው፣ እጇ ባዶ ነው። ያው ትንሽ ሂጃብ ጸጉሯ ላይ ታደርጋለች እንጂ እጇ ሁሉም በሙሉ ባዶ ናቸው። በነገራችን ላይ ክብሯን ጠብቃ ሂጃቧን አይታ የሚያምርባት ጉድ መሞገስ የሆነችው ሱመያናት ያየ ነው እንጂ ሀዩ አሁን ከእንትን ጋር ነው የምትፈነዳው። ያየናት ነው ምሽ እንደ ሙስሊም ተከናንባለች። ምሽ እንደ ሙስሊም ሙሉ እጅ ቀሚስ ሙሉ ለብሳ አለበሰች። ይኸው እያየናት ነው ማለት ነው። በነገራችን ላይ አንተ የማይፈረድብህም ይኸው፣ አንተ ያስተመርካቸው መጀመሪያ አንተ አንተ ባታስተምራቸው አንተ ጎበዝ ብትሆን ይሄ ምንም ነገር አይመጣም ማለት ነበረ፣ ይጠናቀቁ ነበረ ማለት ነው። እናም ቤተሰቦች አንድ ደግሞ ማስተላለፋቸው ነገር ለበካል እሱ ሲሄድ እንደዚህ አደረገ ያላችሁ ጭንቅላቴ በጣም ተበጥብጫለሁ፣ እና ተወኝ ትንሽ ልረፍበት ብላለች። እና ተዋት ማለት ነው። እናንተ ለምን ትልቁባት ተልኩባት አላችሁ? እሷ ራሷ ገብታ ገፍታ ማየት ትችላለች፣ ራሷ ገብታ መስማት ትችላለች። እውነት ነው። ሰው እኮ በአሁኑ ሰዓት ሰው የሚያስታርቅ የለም፣ የሚበጣብጥ እንጂ የሚያስታርቅ ሰው የለም። እቺ ልጅ ልትመለስም ትችላለች ወደ ባለቤቷ ማለት ነው። ባለቤቷም ሊመለስ ይችላል ወደ ልጆቹ ማለት ነው እና እናንተ በመሀል ገብታችሁ የምትበጠበጡት ልጆች ቢቀርባችሁ ይሻላችኋል። እንዴት ምን አስባችሁ ነው እናንተ ወይስ የራሳችሁ ወብ ብላችሁ ነው? እንግዲህ ቤዛም እንደዚህ የኔ እናት እኔ እናት ያለች የራሷ አደረገችው። እሷ ክርስታን እሱ ሙስሊም፣ በሃይማኖት ላይ እየቀለዱ የተጫወቱ እቃ እቃ ማለት ነው እና ምን አስባችሁ ነው? በቃ ተዋት ትንሽ አረፈ ልበልበት ጭንቃለ ናሳርፍ ብላለች። እንግዲህ እንዳያሳችሁ መውራታችሁ ነው ማለት ነው ንግስቷ እና ስራ ያው ድሮ ያለሁበት ደግሞ አረሳ ማለች ድሮ የምሰራውን ድሮ የሰራሁትን ስራ አረሳው ማለች እሱ አሁን ለሱ ለእሱ ነው ለዚህ ያደረሰኝ ማለች አሁንም እሱ ስራዬን ቀጥዬ የምሰራው አለች አሁንም እሱ ስራዬ ነው ቀጥዬ የምሰራው እንጂ ሌላ ስራ አንሰራም አለች ምክንያቱም ለምን ጤና ካለ አለች ጤና ካለ ካለን እድሜ ካለን ጤና ካለን እጀግር ካለን በረከት እንደ አመድ ነው። ሁሉም ነገር ማለትም ስታዩት ስሙ ትልቅ ነው፣ ግን ይዛችሁ ስትወጡ ፌስታል ማይሞላውቃ አንድ አምስት አምስት ሺ ላይ ደግሞ በዚህ ላይ ደግሞ ምትለው

መቼም ሚስት የናፈቃ ትኖራታለህ ማለት ነው። ሀዩና ቤዛ በጥፊት ተዚህም ከዚህ እያሉ ማለት ነው። ሱመያ ከሆነ በጭራሽ አታገኛትም፣ አታገኛትም እንኳን ሱመያ ልጆች አታገኝም ማለት ነው። ልጆችም እኮ የሚያከብሩ ማለት ነው። አንተ ተአሁኑ ጀምረህ ልጅ በልጅነቱ ነው ብዙ ነገር ብታረግላቸው ብዙ ነገር ብታደረግላቸው ተአሁኑ ያውቁታል ማለት ነው። ግን እንደማያውቁ ተስፋ ቁረጥ ማለት ነው። እና ቤተሰቦቼ እንግዲህ ከወደዳችሁት ይህን ቪዲዮን ሼር፣ ላይክ ያደረጋችሁ አበረታቱን። እንግዲህ በሌላ በአዲስ ቪዲዮ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይባይ።